የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ ጋር በመተባበር የዩኒስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ ለዓለም አቀፉ የዘርፉ ምሁራን ከግንቦት አራት እስከ አምስት 2017 ዓ ም ስልጠና ሲሰጥ ቆይተዋል። በስልጠናው ማጠቃለያ የፌዴራል ተቋማት ኃላፊዎች፣ የክልልና የከተማ አስተዳደር ባህልና ቱሪዝም ቢሮዎች፣ በዘርፉ የተሰማሩ ኢትዮጵያውያንና ከተለያዩ ሀገራት የመጡ የዩኒስኮ ባለሙያዎች የተመረጡ የቱሪስት መዳረሻዎችን ጎብኝተዋል። በጉብኝታቸውም የጥያ ትክል ድንጋይና የመልካ ቁንጥሬ ባልጭት የአርኪኦሎጂ ስፍራና በአካባቢው የሚገኙ የጂኦሎጂ ቅርሶችን እንዲሁም በማዕከላዊ ኢትዮጵያ ክልል ያሉ የጂኦሎጂ ስፍራዎችን ተመልክተዋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በዚህ ወቅት እንዳሉት ኢትዮጵያ የስነ ምድር አፈጣጠርን በቀላሉ ማሳየት የሚቻልባቸው በርካታ ስፍራዎች አሏት። እንደ ቱሪዝም ሚኒስቴር በአዲስ መልክ የጀመርነው ነው። እስከ ዛሬ እንደ ሀገርም ያልሰራንበት አዲስ ኢኒሽቲቭ የጂኦ ፓርክ ጉዳይ ነው። ጂኦ ፓርክ ለእኛ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 የበለጸገና በርካታ ማስረጃዎች ያሉት ሀገር መሆኑን ሳናቆይተናል። አሁን እሱን ተረድተን እሱን በዓለም አቀፍ መድረክ ላይ ለማስመዝገብ ነው ጥረት እያደረግን ያለ ነው። እንደ ሚኒስትር ዴኤታው ገለጻም በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር አዳዲስ ዘርፎችንም የማስተዋወቅ ስራዎች እየተከናወኑ ይገኛሉ ብለዋል። ቱሪዝምን በሰለጠነ የሰው ኃይል ለመምራት በተከናወኑ ስራዎች ከዘርፉ እየተገኘ ያለው ተጠቃሚነት እያደገ መምጣቱን ተናግረዋል። በርካታ የቅርስ ሀብቶችን በማልማት ወደ ቱሪዝም ገበያነት እንዲሸጋገሩ እየተደረገ መሆኑን ነው አቶ ስለሺ ያመላከቱት። በሀገራችን ውስጥ የቱሪዝም እንቅስቃሴው በዋናነት በባህል፣ በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር ያን የመጠበቅና የማልማት የማስተዋወቅ ስራው እንዳለ ሆኖ አዳዲስ ዳይቨርሲፋይድ ሆኖ አዳዲስ ሩቶችን የመለየት፣ አዳዲስ ፕሮዳክቶችን ወደ ገበያው የማምጣት፣ ከደንበኛም አንጻር ከዚህ በፊት በአውሮፓና ሰሜን አሜሪካ ተንጠልጥሎ የነበረውን ገበያ አዳዲስ ገበያዎችን በኤሽያ ለምሳሌ ወደ ቻይና፣ የአፍሪካን ገበያ፣ የሀገር ውስጥ ቱሪዝምን፣ የመካከለኛው ምስራቅ፣ የምስራቅ አውሮፓ እና የተለያዩ አዳዲስ ገበያዎችንም ጭምር ማየት የተቻለበት ነው ማለት ነው። ስለዚህ አዲስ ፕሮዳክት አዲስ ገበያ መፈለግ የጀመርንበት ወቅት ነው። በተመሳሳይ ዘርፉን በሰለጠነና በተማረ ሰው ኃይል እንዲመራ ከማድረግ አንጻር በዩኒቨርሲቲ በቲቤት የተመረቁ ወጣቶችን ወደ ዘርፉ የስራ ዕድል እንዲፈጠርላቸውና ተጨማሪ ለኢኮኖሚው አስተዋጽኦ ወይም ለማክሮ ኢኮኖሚው አስተዋጽኦ ማበረከት እየተቻለ ያለበት ሁኔታ አለ። በተመሳሳይ የውጭ ምንዛሬ ከማግኘት አንጻር የውጭ ቱሪስቶችን ቁጥር በመጨመር የውጭ ምንዛሬ ገቢን ለማሳደግም ጥረት እየተደረገ ይገኛል ማለት ነው። እንደ ሚኒስቴር ዴታው ገለጻ ፓርኮች እንዲጠበቁና መሠረተ ልማት እንዲሟላላቸው በማድረግ የቱሪዝም ማዕከል እንዲሆኑ እየተደረገ ይገኛልም ብለዋል። አዳዲስና ከዚህ ቀደም የማይታወቁ አካባቢዎች በመልማት ላይ እንደሚገኙ ገልጸው የልማት ስራዎቹ የህብረተሰቡን ፍላጎት ማዕከል ያደረጉና ተጨማሪ የኑሮ ማሻሻያ አማራጮች እየሆኑ መምጣታቸውንም አመላክተዋል። በርካታ የቅርስ ሀብቶች እንዲለሙ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 አካባቢው ማህበረሰብ በአሁኑ ሰዓት እየሰራ ያለው የግብርና ስራ በአሁኑ ሰዓት እያካሄደ ያለው የንግድ እንቅስቃሴ ጋር ተናባቢና ጎን ለጎን ተጨማሪ የላይቭሊሁድ ኦፕሽን ወይም የኑሮ ማሻሻያ አማራጭ ሊሆኑ የሚችሉ ናቸው። ኢትዮጵያ በጂኦ ቱሪዝም በርካታ ሀብቶች ያላት ሲሆን ሶፍመር ገረዓልታ ኮንሶ፣ አፋር፣ ባሌ ተራሮችና የሰሜን ተራሮች ብሔራዊ ፓርኮች ተጠቃሽ ናቸው። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን በመመዝገብ ጥበቃ እያደረገ ሲሆን ከእነዚህ ውስጥም በአፍሪካ ተመዝግበው የሚገኙ ሁለቱ ብቻ መሆናቸው ተገልጿል።